ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩትዩብ ቻነላችን ላይ ዳግም ተገናኝተናል ስለምታደምጡ ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮትን በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። በተለይ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ነጥቦችን ከእናንተ ጋር እያነሳሳን ቆይታን እናደርጋለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለው። አብራችሁኝ ልትቆዩ በአክብሮት ነው የሚጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ ርዕሰ ጉዳዮቻችንን የምናነሳ ይሆናል። እናንተም ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። አሰልጣኝ ሩበን አሞሪም ትልቅ ለውጥ ለማድረግ ማንቸስተር ዩናይትድ አስር ኮከቦችን ለመልቀቅ አቅደዋል። ማንቸስተር ዩናይትዶች በሩበን አሞሪም መሪነት አስከፊ የውድድር ዘመንን እያሳለፉ ሲሆን ፖርቱጋላዊው አሰልጣኝ ከአዲሱ የውድድር ዘመን በፊት በማንቸስተር መልበሻ ክፍል ውስጥም ትልቅ ለውጦችን ለማድረግ እየተዘጋጁ ነው። ሩበን አሞሪም በቡድናቸው ውስጥ ለውጦችን ለማድረግ ዓላማ ያላቸው ሲሆን ማንቸስተር ዩናይትድ አስር ተጫዋቾችን በዚህ ክረምትም ከኦልትራፎርድ እንዲለቁ ክፍት ሆኗል። ዩናይትዶች በቀደሞው የስፖርቲንግ ሊዝበን አሰልጣኝ አስከፊ ዓመትን እያሳለፉ ነው። ነገር ግን የዩሮፓ ሊግን በማሸነፍ ወደ ቻምፒየንስ ሊግ ለመግባት አንድ መንገድ የቀራቸው ሲሆን በፕሪምየር ሊጉ ግርጌ አጋማሽ ላይ የማጠናቀቅ ዕድላቸው ከፍተኛ ነው። ሩበን አሞሪም በሚቀጥለው የውድድር ዘመን ትልቅ መሻሻልን ለማምጣትም የዩናይትዱ አለቃ በቡድናቸው ላይም ትልቅ የጅምላ ለውጥን ለማድረግም እየተመለከቱ እንደሆነ ዘገባዎቹ ያሳያሉ። ፖርቱጋላዊው አሰልጣኝ ክለቡ ማንኛውንም ፊርማ ከማድረጋቸው በፊት መሸጥ እንዳለባቸው ኮዲሁ ጠቁመዋል። ይህም እንግዲህ እስከ አስር የሚሆኑ ተጫዋቾችን እንዲለቁ በሩን ማሳየትም ሊያካትት ይችላል። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነም የክለቡ አለቃዎች በክረምቱ የዝውውር መስኮት ብዙ ተጫዋቾችን ለመልቀቅም ይፈልጋሉ። ጆኒ ኢቫንስ እና ቶም ሂተን በዚህ ዓመት መጨረሻ ጡረታ እንደሚወጡ ሲጠበቅ፣ ቪክተር ሊንድሎፍ እና ክሪስቲያን ኤሪክሰን ውላቸው ስለሚያጠናቀቁ ይለቃሉ። ይህ በእንዲህ እንዳለ ደግሞ በርካታ ኮከቦች ለዝውውር ቀርበዋል። በውሰት ከሄዱት መካከል ደግሞ ማርከስ ራሽፎርድ እና አንቶኒ እንደሚሸጡ የተረጋገጠ ሲሆን ጄደ ሳንቾ ደግሞ ወደ ቼልሲ የመሄድ አማራጭም ይኖረዋል ተብሎ ነው የሚታሰበው። አማካዩ ካርሎስ ካሴሜሮ ከሳኡዲ አረቢያ ፍላጎት ጋር ተያይዞ ከክለቡ እንዲለቅ እንደሚችልም በተደጋጋሚ ሲናገር ቆይተዋል። የግራ መስመር ተከላካዩ ታይለር ማላሺያም ሊሰናበት ይችላል። የኔዘርላንዱ ፒኤስቪ አይንድሆቨን በቋሚነት የማስፈረም አማራጭ አለው። ግብ ጠባቂ አልታይ ባይንደርም የመጀመሪያው ቋሚ ተሰላፊ እንደማይሆንም ስላመነ በክረምቱ ከሚለቁት ተጫዋቾች መካከል አንደኛው ሊሆን እንደሚችል በርካቶች ግምታቸውን የሰጡት የሪያል ማድሪድ ኮኮብ ስለ ቆይታው ተናግረዋል። የሪያል ማድሪድ ኮኮብ አርዳ ጉሌር በመጪው እንግዲህ ህይወቱ ላይ የሚናፈሰው ወሬን ተከትሎ ሳንቲያጎ ቤርናቢውን ለመልቀቅ ምንም አይነት ፍላጎት እንደሌለው ተናግሯል። አርዳ ጉለር የሊቨርፑልን ኮኮብ ዶሚኒክ ሶቦዝላይን በዚህ ውድድር ዘመን የጨዋታ ጊዜ በማጣቱ ምክንያት እንግዲህ ከተቸው በኋላ አርዳጉለር ስለ ሪያል ማድሪድ ወደፊት ቆይታው ተናግሯል። ጉሌር እንግዲህ በዚህ ውድድር ዘመን በሁሉም ውድድሮች ለሪያል ማድሪድ አስር ጨዋታዎችን በቋሚነት የጀመረ ሲሆን በክረምቱ ከሳንቲያጎ ቤርናቢው ሊለቅ እንደሚችልም ተናግሮ ነበር። የአርዳ ጉሌር አገልግሎትን ይፈልጋሉ ከተባሉት ክለቦች መካከልም አርሰናል አንዱ ቢሆንም የ20 አመቱ ተጫዋች ግን ማድሪድን የመልቀቅ ፍላጎት እንደሌለው ተነግሯል። አርዳ ጉሌር ሲናገር ማድሪድ ትልቅ እቅድ አለው፣ እኔ ላይ ደግሞ ያንን አሁንም ማምን አለው። በሪያል ማድሪድ እንደሚሳካለኝም እርግጠኛ ነኝ። በማድሪድ ውስጥም እንግዲህ ቤትም ገዝቻለው፣ በጣም ጠንክሬም ሰራለው። አሁናም ደግሞ ሁልጊዜም ለመጫወትም ዝግጁ ነኝ። የሪያል ማድሪድ ደጋፊዎችን ወዳለው፣ የእነሱ ድጋፍም ለእኔ ትልቅ ትርጉም አለው ሲልም ነው የተናገረው። በጣም አመስጋኝ ነኝ። ወደ ሪያል ማድሪድ የመጣሁት ለመጫወትና የዚህ ቡድን ወሳኝ አካል ለመሆንም ነው ይህንን እንግዲህ እስከ አሳካ ድረስም መስራቴን አላቆምም ሲልም ነው የአርዳ ጉሌር ስቴት የመጣው ቱርክ ሃንጋሪን በዩኤፋ ኔሽንስ ሊግ በድምር ውጤት ስድስት ለአንድ ካሸነፈች በኋላ ነው። የቱርኩ አለቃ ቪንቼንዞ ሞንቴያ በበኩላቸው አርዳ ጉለር በሪያል ማድሪድ ቋሚ ጀማሪ ባይሆንም ምንም ስጋት እንደሌለባቸው ተናግረዋል። ሞንቴያ ሲናገሩ አርዳ ጉለር ልዩ እግር ኳስ ተጫዋች ነው ተሰጦንና እንግዲህ የሚያበረክተውንም ሁላችንም እናውቃለን በክለባቸው ወጥ የሆነ የጨዋታ ጊዜ ያላቸው ተጫዋቾች አብዛኛውን ጊዜ ለብሔራዊ ቡድን እንደሚመረጡም የታወቀ ነው፣ እናም በአጠቃላይ ተቀባይነት ያለው አካሄድ ነው በማለትም ነው ለአርዳ ጉሌር ድጋፋቸውን እያሳዩት እንደሚገኝም ዘገባዎች የሚያሳዩት። እንዲሁም የቱርኩ ካፕቴን ሀካን ቻናኖግሉ አርዳ ጉሌር ኢንተር ሚላንን እንዲቀላቀል እንዳሳሰበው እንግዲህ ይታወቃል። እንግዲህ አርዳ ጉሌር በጣም ጠቃሚ ተጫዋች ነው። በጣም እንደምንወደው የሚያውቃል። እናም ታናሽ ወንድማችን ነው የምናየው። ይህም እውነት መሆኑን ባ እንግዲህ አላውቅም ከኢንተር ጋር ከእኛ ጋር መጥቶ እንዲጫወት ፈልጋለሁ ሲልም ተናግረዋል። በሪያል ማድሪድ ውስጥ ያለው ሁኔታ ምን እንደሆነ አላውቅም። ስለዚህም ደግሞ በዚህ ሁኔታ ውስጥ ጣልቃ መግባት አልፈልግም፣ ምክንያቱም በመጨረሻ እሱ የበለጠ ያውቃል። ተጨማሪ ደቂቃዎችን መጫወት እንዳለበት አምን አለው። እሱም ይፈልጋል። ለዛ ነው ኢንተር ሚላንን እንዲቀላቀል የምፈልገው ብሎ መናገሩ የሚታወስ ነው። ሊቨርፑል የቀድሞ የፕሪምየር ሊጉን ድንቅ ተጫዋች ለማስፈረም ውድድሩን እየመራ ነው። ሊቨርፑሎች ዳርዊን ኑኔስን የሚተካውን አዲስ አጥቂ ለማስፈረም ይፈልጋሉ። ዩራጓዊው በዚህ ውድድር ዘመን ለቀያዮቹ ጥሩ ብቃትን በማሳየት እንግዲህ አልቻለም ወይም ተቸግሯል። አርኔስሎት በገበያው ላይ አማራጮችን እየፈለገ ሲሆን በፕሪምየር ሊግ 213 ግቦችን ያስቆጠረውን አጥቂ የማስፈረም እድል የበለጠም ሊኖረው ይችላል ተብሎ ይታሰባል። የፉትቦል ኢንሳይደር ኤክስፐርት ሚኪ ብራውን እንዳለው ሃሪ ኬን ወደ ፕሪምየር ሊግ የመመለስ ፍላጎት እያሳየ ነው። ሊቨርፑል እሱን ለማስፈረም የሚደረገውን ውጫ እየመራ ይገኛል። ኬን በ2023 ከቶትናም ለቆ ዋንጫ ለማሸነፍ ሲል የጀርመን ቡንደስሊጋውን ሻምፒየን መቀላቀሉ ይታወሳል። ሀሪኬን በፕሪምየር ሊጉ ታሪክ ብዙ ጎሎችን በማስቆጠር የአለን ሺረርን ሪከርድ ለመስበርም ወደ ፕሪምየር ሊጉ በመመለስ ላይ አተኩሯል። ኬን የአለን ሺረርን ሪከርድ ለመስበር ልቡ ጓግቷል ሲልም ነው ብራውን የተናገረው። ወደ ፕሪምየር ሊግ መመለስ ያንን ለማድረግም የመጀመሪያው እርምጃ ነው ስለዚህም በክረምት ወቅትም አማራጮቹን ይመለከታል ብዬ አስባለሁ። ሀሪኬን ለማንኛውም የእንግሊዝ ክለብ ቋሚ ጀማር ይሆናል። ነገር ግን ለኬን የሚጠየቀው ዋጋና ደሞዝን መክፈል የሚችል ቡድን እሱን ለማስፈረም ቀዳሚ ተመራጭ ይሆናል። ስለ ጉዳዩ ብዙ እየተወራ ነበር። እናም ከምንሰማው ነገር አንጻር ኬን ወደ እንግሊዝ መመለስም እንደሚፈልግ የሚያሳዩ ዘገባዎች ናቸው በደንብ እየወጡ የሚገኙት። ማንቸስተር ዩናይትድ ሃሪ ኬንን ይፈልጉታል። በማንቸስተር የረጅም ጊዜ ኢላማም ሆኖ ነበር። ነገር ግን አሁን ላይ ካለባቸው የገንዘብ ችግር አንጻር እንዲሁ ደግሞ ካሉበት አቋም ማንጻር ይሄ ይሆናል ተብሎ መጠበቅ በጣም ከባድ እንደሚሆን ይታመናል። ወደ ማንቸስተር የሚሄዱ ነገር የማይታሰብ ነው። ሌላኛው አማራጭ ሊቨርፑል ነው። ሊቨርፑል የበለጠ በገንዘብ የተረጋጉ ናቸው። አሰልጣኙ በዚህ ክረምት የማጥቃት አማራጮቹን የሚመለከት ሲሆን አዲስ የመሀል አጥቂ አምጥቶም ቦታውን ማጠናከር እንደሚፈልግም ይታወቃል። በሊቨርፑል ዝርዝር ውስጥ ያሉት አጥቂዎች ከሃሪኬን የሚበልጡ ብዙ አይደለም። ስለዚህም ደግሞ ፍላጎት እንዳላቸው አልጠራጠርም። ሃሪኬን የሚገኝ ከሆነ ለነሱ የፊት መስመር ጥሩ አማራጭ ይሆናል ተብሎም ነው የሚጠበቀው። ማንቸስተር ሲቲ ፍሎሪያን ቬርትስን ለማስፈረም እየተፎካከረ ይገኛል። ማንቸስተር ሲቲዎች ጀርመናዊውን ተጫዋች ፍሎሪያን ቬርትስን ለማስፈረም ባየር ሌቨርኩዘንን እየፈተኑ ነው። ምንም እንኳን ክለቡ እንዳይለቅ የተቻለውን ሁሉ እያደረገ ቢሆንም፣ ሲቲ ግን ለኬቨን ደብሮይና ተተኪ ለማድረግም አሁን ላይ ሙከራዎችን ጀምረዋል። ፍሎሪያን ቬርትስ ባለፈው ዓመት በሁሉም ውድድሮች ከ49 ጨዋታዎች 18 ጎሎችንና አሲስቶችን በማድረግም በ2023/24 ድንቅ የውድድር ዘመን አሳልፈዋል። የአጥቂያ አማካዩ ባለፈው ሲዝን የቡንደስሊጋው ሊጋው የአመቱ ምርጥ ተጫዋች ሽልማትን ማሸነፍ ሲችል ከባየር ሌቨርኩዘን ጋር ታሪካዊውን የጀርመን ቡንደስሊጋን ዋንጫን እንዲሁም ደግሞ የጀርመን ዋንጫንና የዩሮፓ ሊግ ፍጻሜ መድረሱ ይታወሳል። ፍሎሪያን ቨርትስ ባለፈው ክረምት በሌቨርኩሰን ለመቆየት መወሰኑ አስገራሚ ነበር። ባለፈው ክረምትም እሱን ለማስፈረም በርካታ ክለቦችም ትልቅ ፍላጎት ነበራቸው። ምንም እንኳን በዚህ ሲዝን ከቁርጭምጭሚት ጉዳት ትንሽ ቢታገልም እያገገመ ቢሆንም በዚህ የውድድር ዘመን ፍሎሪያን ቬርትስ በ39 ጨዋታዎች 15 ጎሎችንና 13 አሲስቶችን አድርገዋል። የስካይ ጀርመን ዘጋቢ ፍሎሪያን ፕሌተንበርግ አሁን ላይ ስለ ፍሎሪያን ቬርትስ ሁኔታ የቅርብ ጊዜ መረጃን አቅርበዋል። ፕሌተንበርግ በኤክስ ገጹ ላይ ሲጽፍም ማንቸስተር ሲቲ እና ባየር ሚኒክ ለጀርመናዊ ቢ ኢንተርናሽናል የሚፋለሙ ሁለቱ ዋና ዋና ክለቦች መሆናቸው ተነግሯል። ሪያል ማድሪድ ከዚህ ቀደም ተገኝቷል። አሁን ግን ፍሎሪያን ቨርትስ በዚህ ክረምት ሲቲ ወይም ደግሞ ባየርንን የመቀላቀል እድሉ ከፍተኛ የሆነ ይመስላል። ፍሎሪያን ቨርትስ በአሁኑ ሰዓት በሌቨርኩሰን ያሳየው እንግዲህ ወይም ያለው ኮንትራትን ለማራዘም ወይም ደግሞ ወደ ትልቅ ክለብም ለመዘዋወር ግፊት እያደረገ ነው። በውድድር ዘመኑ መጨረሻ ላይም ሲቲና ባየር ሚኒክ በፍሎሪያን ቬርትስ ጉዳይ ላይ በድርድር ከገቡ ሌቨርኩዘኖች ከ120 እስከ 130 ሚሊዮን ዩሮ ይፈልጋሉ። ፍሎሪያን ፕላይተንበርግ አክሎም ሌቨርኩዘን ቢያንስ እስከ 2028 የሚያቆየው አዲስ ስምምነት ለመፈራረም ተዘጋጅቷል። ቬርትስ ይህንን ኮንትራት ለመፈራረምም ከተስማማም በ2026 ክረምት የሚለቅበትን እድልም ኮንትራትም እንዲሁ የሚካተትበት የመልቀቅ አንቀጽ ይካተታል ተብሎ ይታሰባል። የዝውውር ኤክስፐርቱ ቤን ጃኮብስ በዚህ ወር መጀመሪያ ላይ እንዳረጋገጠው ሲቲ በፍሎሪያን ቨርትስ ላይ ፍላጎት የተረጋገጠ መሆኑን ተናግሯል። የሲቲ ፕሪምየር ሊግ ተቀናቃኞች ማንቸስተር ዩናይትድና ሊቨርፑልም በቅርብ ወራት ውስጥ ከፍሎሪያን ቨርትስ ዝውውር ጋር ተያይዘዋል። ተጫዋቹ ወደ እንግሊዝ ለመዘዋወርም ከወሰነ ሲቲን የመቀላቀል ዕድሉ ሰፊ ነው ይላል ዘገባው። ባርሴሎና ለሃንስ ፍሊክ ኮንትራት ማራዘሚያ ሊያቀርቡ ነው። ባርሴሎና ለሃንስ ፍሊክ በአዲስ ኮንትራት ጉዳይ ጥሩ ተስፋን እንዳዘለ ይገመታል። የስፔኑ ቡድን ላሊጋን ለማሸነፍ ተስፋ ያለው ሲሆን የቻምፒየንስ ሊግ ዋንጫን ለማሸነፍም እድል አለው። ነገር ግን ከምንም በላይ የክለቡ ድባብ በእርግጠኝነት ባልታወቀ ሁኔታ ተለውጧል። ከአንድ ዓመት ባነሰ ጊዜ ውስጥ የሃንስ ፍሊክ መምጣት ባርሴሎና ምንም ሊገምተው የማይችለው የተሻለ ቅርጽም እንዲኖረው አድርጎታል። ሃንስ ፍሊክ በጠሯር የስፔን ሱፐርካፕን ያሸነፈ ሲሆን አሁንም ብሉ ግራናዎቹ በሦስቱ ዋና ዋና ውድድሮች ላይ ይገኛል። ሐሙስ ኦሳሱናን ማሸነፍን እንግዲህ ከቻሎ የቻሉ እንደሆነ እናስታውሳለን። ባርሴሎናዎች በላልጌ ደረጃ ሰንጠረሽ አናት ላይም እንግዲህ በሶስት ነጥብ ብልጫ ላይ አሁን ላይ እንደተቀመጡም እናውቃለን። ትናንትናም ጨዋታውን ማሸነፋቸውን እንዲሁ የምናስታውሰው ጉዳይ ነው። እንግዲህ እንደ ስፖርት ዘገባ ከሆነ ባርሴሎናዎች ሃንሲ ፍሊክ ለሰራው ትልቅ ስራ አዲስ ኮንትራት ሊሰጡት ይፈልጋሉ። የእግር ኳስ ዳይሬክተሩ ዴኮ የወደፊት ላይ እንግዲህ ሊፈጠር የሚችለውን ማንኛውንም ጥርጣሬ ለማስወገድ ይፈልጋል። እናም አሁንም ያለውን ኮንትራት ለአንድ ዓመትም ለማራዘም እየተዘጋጁ ነው። አዲሱ ኮንትራት ከተጠናቀቀ ሃንስ ፍሊክ እስከ 2027 ድረስም እንዲቆይ ያደርገዋል ተብሎ ይታሰባል። የካታላኑ ዕለታዊ ጋዜጣ ሃንስ ፍሊክ በባርሴሎና ውስጥም በጣም ደስተኛ ነው፣ ነገር ግን የረጅም ጊዜ ኮንትራቶችን መፈረም አይፈልግም። በዚህ ምክንያትም ማራዘሚያውን አንድ ዓመት ብቻ እንግዲህ ሆና ለሁለቱም አካላት አሰልጣኙና የስፖርት አመራሩ ባርሴሎና በአካዳሚ ምርቆች ዙሪያ መገንባቱን መቀጠልም ከብሉ ግራናዎቹም ቅድሚያ የሚሰጠው ጉዳይ ነው። ሃንስ ፍሊክ በክረምቱ እንዲጠናከርለት ከሚፈልጋቸው አንድ ወይም ደግሞ ሁለት ቦታዎች እንዳሉም ተነግሯል። ሪያል ማድሪድ ሪካርዶ ካላፊዮሪ ያለውን ፍላጎት በድጋሚ እየተመለከቱ እንደሆነ ዘገባዎች ያሳያሉ። ከዚህ ቀደም በሪያል ማድሪድ የሚፈለገው ሪካርዶ ካላፊዮሪ ወደ ነጩ ቤት ራዳር ተመልሷል። ሪያል ማድሪድ የኋላ መስመራቸውን ማጠናከሪያ ፍለጋ ላይ ናቸው። አሁንም ተጫዋቾችን መመልከታቸውን የቀጠሉ ሲሆን በሪያል ማድሪድ የግራ መስመር ቦታ ላይ በድጋሚም ጥንካሬን እያገኘ ያለው አንዱ ስም ሪካርዶ ካላፊዮሪ ነው። በአሁኑ ጊዜ በአርሰናል የሚገኘው ጣሊያናዊ ራሱን በሚካኤል አርቴታ እቅድ ውስጥ መመስረት ችሏል። ይህም በነጮቹ ቦርድ ፍላጎትም እንደገና እንዲፈጠር አድርጓል። በማድሪድ ክለብ ዝርዝር ውስጥም ስሙ ሲገኝ የመጀመሪያው አይደለም። ሪካርዶ ካላፊዮሪ በቦሎኛ ያደረገው ቆይታ ተከትሎ ባለፈው ሲዝንም ማድሪድ ሲመለከተው የነበረ ተጫዋች ነው። ነገር ግን የሪካርዶ ካላፊዮሪ ዋጋ በዝርዝሩ ላይ እንግዲህ መሰናክል ሊፈጠር እንደሚችልም ይነገራል። ካላፊዮሪ ወደ ፕሪምየር ሊግ ከመጣ በኋላ አስደናቂ እድገትን አሳይቷል። በመከላከል ጥንካሬው፣ ጥሩ የሆነ የኳስ ስርጭቱና በኋላ መስመር ውስጥ ደግሞ በተለያዩ ሚናዎች መጫወት መቻሉ የማድሪድን ፍላጎት እንዲስብም አድርጎታል። የተጫዋቹ ሁለገብነት ለሪያል ማድሪድ የሚስብም ቁልፍ ነገር ነው ተብሎ ነው የሚታመነው። ካላፊዮሪ ለእድገቱ ምቹ የሆነ ቦታ የመሄድ ጥያቄ ሊቀበል ይችላል። ተጫዋቹ በሚቀጥለው ዓመት ውስጥም የግራ መስመሩን ለማጠናከር ለሚፈልገው ማድሪድም ተስማሚ መግለጫም ይሆናል። ይሁን እንጂ የሪካርዶ ካላፊዮሪ አቅም ዋጋውን ከፍ ሊያደርግም እንደሚችል ጭምር ነው የሚታመነው። አርሰናል የተከላካዩን ዋጋ ስለሚያውቁ በቀላሉ ሊለቅ አይችልም። የካላ ፊዮሪ ውልና የሌሎች አስፈላጊ ክለቦችን ፍላጎት ዝውውሩን ለሪያል ማድሪድ የፋይናንስ ፈተናም ያደርገዋል። ነጮቹ ትልቅ ዋጋን ለመክፈል ፈቃደኞች አይደሉም። እናም ድርድሩ ውስብስብ ከሆነ ሌሎች አማራጮችን ሊያስቡ ይችላሉ። የመጨረሻው ውሳኔ በበርካታ ሁኔታዎች ላይ የሚመረኮዝ ሲሆን፣ አርሰናል ለመደራደር ባለው ፍላጎትና ተጫዋቹ ወደ ሳንቲያጎ ቤርናቢው የመቀላቀል እድል ላይም ያለውን አቋም ግልጽ ያደርገዋል ተብሎ ነው የሚጠበቀው። አንዶኒ ኢራኦላ ዴንሆች ሰነን መተካት ይፈልጋሉ። አንዶኒ ኢራኦላ ዴንሆች ሰነን ለመተካት በሴሪአ የሚጫወተውን ተጫዋች ለማስፈረመን ቦርነመዝን ጠይቋል። ዴንሆች ሰን በዚህ የዝውውር ዘመን ከቦርነመዝ ታላላቅ ተጫዋቾች እንደሆኗል። ወጣቱ የስፔን የመሀል ተከላካይ በአንዶኒ ኢራ ኡላ መሪነትም ራሱን በቡርኖ የተከላካይ ክፍል ውስጥም ዋና ሰው በማድረግ የብዙ ክለብ ፍላጎቶችንም እንዲውስቧል። የዴን ሁችሰን እድገት በብዙ ክለቦችም ሳይስተዋል አልቀረም። እናም ያልተጠበቀ ሁኔታ ካልተከሰተ በስተቀር ሁሉም ነገር በመጪው የክረምት የተጫዋቾች የዝውር ገቢያ ውስጥም ወደ ትልቅ ክለብ መሄዱን ያመለክታሉ። የመከላከል ጥንካሬው፣ ኳሶችን መስርቶ የመጫወት ብቃቱ፣ የአንድ ለአንድ ግንኙነትን በቀላሉ የማሸነፍ አቅሙ የበርካታ የአውሮፓ ታላላቅ ቡድኖችን ትኩረትም እንዲውስቧል። ቦርንመዝ እሱን ማቆየት ፈታኝ ስራ መሆኑን የተረዳ ሲሆን የተከላካይ መስመሩን ለማጠናከር አስተማማኝ ተተኪም ለማግኘት ወዲሁ እየፈለገ ነው። ፕሪምየር ሊጉ ከፍተኛ ደረጃ ላይ ያሉ ተከላካዮችን ይጠይቃል። ይህም ደግሞ የእንግሊዙ ክለብ በገበያው ላይ ያሉት አማራጮችን አሁንም እንዲገመገምም ያስገድደዋል ተብሎ ነው የሚጠበቀው። በጠንካራ ሁኔታ በቦርንመዝ የዝውር ዝርዝር ውስጥም ብቅ ያለው አንዱ ስም በአሁኑ ጊዜ በቦሎኛ የሚጫወተው ኮሎምቢያዊው የመሀል ተከላካይ ዦን ሉካሚ ነው። ከጣሊያን ክለብ ጋርም ያለውል በ2026 የሚጠናቀቅ ሲሆን ይህም ከእንግሊዝ ክለብ ከቅናሽ ዋጋ እንዲያስፈርሙትም ሊያደርግ እንደሚችል ጭምር ነው አሁን ላይ እየታመነ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ሌላኛው ከዚህ ጉዳይ ጋር ደግሞ እንዲሁ የሚነሳው ጉዳይ እንግዲህ ቦርንመስ እሱን ማቆየት ፈታኝ ስራ ሊሆንባቸው እንደሚችል ነው አሁን ላይ እያመኑ የሚገኙት። የዴን ሁይትሰን እድገት እንግዲህ በብዙ ክለቦችም ነው በደንብ እየተፈለገ እንደሆነ እንደሚያሳየም ዘገባዎች ያሳዩት። ያልተጠበቅ ሁኔታ ካልተከሰተ በቀር በመጪው የክረምት የዝውውር ገበያ ግን ወደ ትልቅ ለመሄዱ በርካቶች እምነት እንዳለባቸው ነው የሚገለጸው። ኳሶችን መስርቶ የመጫወት ብቃቱ፣ የአንድ ለአንድ ግንኙነቱ፣ በቀላሉ የማሸነፍ አቅሙ የበርካታ የአውሮፓ ታላላቅ ቡድኖችንም ትኩረት ስቧል ይለናል ይኸው መረጃ። የጆን ሎኮሚ አቅም እንግዲህ ቦርንመስ ከሚፈልጋቸው በርካታ ነገሮች ጋር ይጣጣማል። ይህ እንዲህ እንዳለ ቦርንመስ ሉካሚን የሚፈልጉ ክለቦችን ቀደሞ እንግዲህ ዝርዝሩን መጨረስ ከፈለገ በፍጥነት እርምጃ መውሰድ አለባቸው። ብራይተን ዴንሁችሰንን ሊለቁት ስለሚችሉ የሚቀጥለው የውድድር ዘመን በፕሪሚየር ሊጉ የኋላ መስመር ላይም ለማደስም በዝግጅት ላይ እንዲሆኑም አድርጓቸው ባለ ተብሎ ነው የሚነገረው። ኢንተር ሚላን ጣሊያናዊውን የመሀል ተከላካይ ለመሸጥ ፈቃደኛ ነው፣ ነገር ግን ጥያቄዎቹ ከተሟላላት ብቻ ነው የሚሸጡት። ኢንተር ሚላን በመጪው የዝውውር ገበያ በሊቨርፑል የሚፈለገውን ተከላካይ አሊያንድሮ ባስቶኒን ለመሸጥ 60 ሚሊየን ፓውንድ ዋጋም አስቀምጠዋል። በቨርጅል ቫን ዳይክ ቀጣይነት ላይ እርግጠኛ ያልሆኑት የእንግሊዙ ክለብም አሁን ላይ እንግዲህ ይህንን ተጫዋች ለማስፈረም ጥያቄዎች ከቀረበላቸው ሊሸጡት እንደሚችሉ ነው እየተገመተ አሁን ላይ እንዲሁ የሚገኘው እንግዲህ እርግጠኛ ያልሆኑት የእንግሊዙ ክለብ የተከላካይ መስመሩን ለማጠናከር ነው አማራጮችን እየገመገሙ የሚገኙት። አንደኛው ደግሞ ጣሊያናዊው የማል ተከላካይ ለአንፌልዶ ቡድን ጠንካራ አማራጭ ሆኖ ብቅ ማለቱን ይዘገባል። የ25 ዓመቱ ባስቶኒ በሴሪኤው ና በአውሮፓ ውድድሮች ብቃቱን በማሳየት በኢንተር የተከላካይ ክፍል ውስጥም ቁልፍ ሰው ሆኗል። ባስቶኒ መልቀቅ አላል አይሆንም ነገር ግን ኔራዙሪዎቹ ተጫዋቹን ለሚፈልጉ ለማንኛውም ቡድን ጥያቄዎቹን ለመቀበልም ዝግጁ ናቸው። ተከላካዩ በፕሪምየር ሊጉ እንግዲህ እራሱንም ለማሳየት እድሉ የቀረበለት ሲሆን እንደ ሊቨርፑል ባለ ሻምፒዮን የሚሆን ቡድን ውስጥ መጫወቱ ማራኪ ሊሆንለት እንደሚችል ይታመናል። ሊቨርፑል አሊያንድሮ ባስቶኒን ማስፈረም ይፈልጋል። ቀያዮቹ በገበያ ውስጥም በርካታ ኢላማዎች አሏቸው። በተለይም ደግሞ በተከላካይ ክፍል ውስጥም ወደፊት መረጋጋትን ለማምጣት ማጠናከሪዎች ያስፈልጋቸዋል እንደ ቫንዳይክና ትሬንት አሌክዛንደር አርኖልድ ያሉ አንዳንድ ቁልፍ ተጫዋቾች የኮንትራት ሁኔታቸው በቦርዱ ላይ ስልታዊ ውሳኔዎችን እንዲያደርጉም ግፊትን ይፈጥራል ተብሎ ይታሰባል። ሊቨርፑል በድርድሩ መሻሻልን ካሳየ ባስቶኒ ሊያገኝ ይችላል። ነገር ግን ኢንተር ሚላን የለጠፈው ዋጋ እንዲቀነስም ሊቨርፑሎች ይፈልጋሉ። ባስቶኒ ለእንግሊዝ እግር ኳስም ለመላመድ እና በአንፊልድ የተከላካይ መስመርም ዋጋ ያለው ሰው የመሆንም ተሰጦና ልምድ ያለው ነገር ግን ሁሉም ነገር በክለቡ ኢንተር ሚላን የሚፈልገውን ገንዘብ ለሊቨርፑል ማሟላት ፍላጎት ላይ የተንጠለጠለ ጉዳይ ነው። ፓሪስ ሰን ዠርሜን ተጫዋቾችን ለመልቀቅ እየሰራ ነው። የፓሪሱ ቡድን በክረምቱ ፊርማዎችን ለማድረግ በርካታ ኮከብ ተጫዋቾችን ቀድሞ መልቀቅ አለበት። ፓሪስ ሰን ዠርሜን ለቀጣዩ የውድድር ዘመን እቅዱ የማይመጡ ተጫዋቾችን ከወዲሁ ለይቶ አውጥቷል። የክረምቱን የዝውውር ገበያም የፓሪሱ ክለብ ቡድኑን ለማስተካከልም አላማ ያደረገ ሲሆን በአምስት ተጫዋቾችን ለመልቀቅ እንቅስቃሴ ጀምረዋል። እነኚህ ተጫዋቾች ከተሸጡ በርካታ ገንዘብ የሚያስገኙና ሌሎችንም ዝውውሮች እንዲያደርጉ የሚያግዙ ናቸው። ረንዳል ኮሎሙዋኒ፣ ጎንካሎ ራሞስ፣ ጃሎጂ ዶና ሮማ፣ ማርኮ አሴንሲዮና ሉካስ ፈርናንዴስ በክረምቱ እንዲለቁ ተለይተዋል። የስፖርት ማኔጅመንቱ ቡድኑን በአዲስ መልክ ለማዋቀርና ለአዲስ ፈራሚዎችን ቦታ ለመስጠት የእነኚ ተጫዋቾችን መልቀቅ አስፈላጊ እንደሆነ ወስነዋል። የሁሉም ተጫዋች ሁኔታ እንግዲህ የተለየ ነው። በዩቬንቱስ በውሰት እስከ ውድድር ዓመቱ መጨረሻ ድረስም ያለው ራንዳል ኮሎሙዋኒ በጣሊያን ደካማ ጊዜን ማሳለፍም ይህም ወደ ፓሪስ ሰን ጀርሜን እንድመለስ የሚያደርገው ሲሆን ፓሪስ ሰን ጀርሜኖች መፍትሄ ለማግኘትም እየሰሩ ነው። በተመሳሳይ ፖርቱጋላዊው የፊት መስመር ተጫዋች ጎን ካሎ ራሞስ ከወጣበት ጊዜ ጀምሮ የሚጠበቀውን ነገር አላሳካም። ስለሆነም በፈረንሳይ ያለው ቆይታ ከዚህ ክረምት አያልፍም ተብሎ ነው የሚጠበቀው። ዶናሩማ በፓሪስ ያለው የወደፊት እጣ ፈንታው እርግጠኛ አይደለም። በርካታ ክለቦች ፍላጎታቸውን የገለጹ ሲሆን ይህም ሌላ ደግሞ ግብ ጠባቂ ለሚፈልገው ኤንሪኬ የዶናሮማ ሽያጭም ወሳኝ ይሆናል። በተጨማሪም በአሁኑ ጊዜ በአስተን ቪላ በውሰት የሚገኘው ማርኮ አሴንሲዮ የፈረንሳይው ክለብ እቅድ አካል አይደለም። አሴንሲዮ ለሌላ ከፍተኛ ደረጃ ላይ ባለ ቡድንም ውስጥ እንግዲህ አዲስ ውል ለማግኘትም ይፈልጋል ተብሎ ነው አሁን ላይ የሚጠበቀው። በመጨረሻም እስከ 2028 ድረስም የሚቆየው የኮንትራት ያለው ፈረንሳዊው ተከላካይ ሉካስ ሀርናንደዝ ከደረጃ በታች በሆነ ብቃቱ እንግዲህ ምክንያት እንዲለቅም የተወሰነ ተጫዋቾች ሲሆኑ ፓሪስ ሳን ዠርሜን የተከላካይ መስመሩን እንዲሻሻልም ያስገድደዋል። የፓሪሱ ክለብ ቡድኑን በአዲስ መልክ ለማደስም በመጪው የዝውውር መስኮት ለእነዚህ ተጫዋቾችም ምቹ መዳረሻ ለማግኘት ይረዳቸዋል ተብሎ ነው የሚታሰበው። አንቶኒዮ ኮንቴ ከቀድሞ ተጫዋቹ ጋር መገናኘት ይፈልጋል። ጣሊያናዊው አሰልጣኝ ክለቡ በሚቀጥለው ክረምትም አንካራ ኢንቨስትመንትን እንዲያደርግለት ይፈልጋል። አንቶኒዮ ኮንቴ ለመጪው የክረምት ተጫዋቾች የዝውውር መስኮት ካሁኑ ቡድኑ እንቅስቃሴ ማድረግ እንዲጀምር ይፈልጋል። ጣሊያናዊ ባሰልጣኝ ቡድኑ በጣሊያንም ሆነ በአውሮፓ ተፎካካሪነትን ለማምጣትም ትልቅ ተጫዋቾችን እንዲመጡለት ይፈልጋል። በዚህ ምክንያትም ቅድሚያ የሚሰጣቸው ተጫዋቾች ዝርዝር ውስጥ ዲያን ኮሊሴቭስኪ አንደኛው ነው። የቶትንሃም ሆትስፐርሱ የክንፍ መስመር ተጫዋች ሁሌም በአንቶኒዮ ኮንቴ የሚወደድ ተጫዋች ነው። ኮንቴ ከእንግሊዙ ክለብ በነበረበት ወቅትም ኮሊሴቭስኪ ጋር አብሮ መስራት ችሎ ነበር። የተጫዋቹ ሁለገብነት ለአሰልጣኙ ዜቤም ተስማሚ ያደርገዋል። ካልቾ መርካቶ እንደዘገበው ኮንቴ ፊርማውን ግልጽ አድርጎም ጠይቋል። እናም ለፕሮጀክቱ ወሳኝ እንደሆነም ይቆጥረዋል። ናፖሊ የዲያን ኮሊሴቭስኪን አገልግሎት ለማግኘትም ከፍተኛ ገንዘብ ለማውጣትም ፈቃደኞች ይሆናሉ። ከ30 እስከ 40 ሚሊዮን ዩሮ የሚደርስ ዋጋ ከዲያን ኮሊሴቭስኪ የቶትናሞች ይፈልጋሉ። ይህ መጠን ለናፖሊ ቡድን ከፍተኛ መጠን ያለው ነው። ነገር ግን ስዊድናዊው ተጫዋች አሁንም ለእድገቱ ብዙ ቦታ አለው። ቶትናም በጣም ኮከብ ከሆኑ ተጫዋቾች ጋር በቀላሉ የመለያየትም ፍላጎት ስለሌላቸው ዝውውሩ ቀላል አይሆንም። ሆኖም ግን የኮንቴ ፍላጎትና ተጫዋቹ ከጣሊያን አሰልጣኝ ጋር በድጋሚ ለመስራት ያለው ፍላጎት የጋራ መግባባትን ለመፈጠረም ቁልፍ ሊሆን ይችላል ተብሎ ነው የሚጠበቀው። ኤንድሪክ በሪያል ማድሪድ ለቪኒሲዮስ ጁኒየር፣ ኬሊያን ምባፔ ና ሮድሪጎ ላይ ከፍተኛ አድናቆቱን ሰጥቷል። ኤንድሪክ ሶስቱ ተጫዋቾች በዓለም ላይ ካሉት ምርጥ ተጫዋቾች ቀዳሚዎቹ እንደሆኑ ተናግሯል። ከእነሱ ጋርም መጫወት ህልም እንደሆነና ሁልጊዜም ከእነሱ እየተማረ እንደሆነ ተናግሯል። ኤንድሪክ ከሮማሪው ጋር ባደረገው ቆይታ በየቀኑ ከሶስቱ እየተማረ እንደሆነና ወደ ሪያል ማድሪድ በመቀላቀሉ እንደማይጸጸት ነው የተናገረው። በማድሪድ ላይም እንግዲህ እድሉን ባገኘው ቁጥር አስተዋጽኦ ለማድረግም እንደሚደሰት ነው የተናገረው። ኤንድሪክ ሲናገር፣ ከምርጥ ተጫዋቾች ጋር መሆንና ከእነርሱ ሁሌ መማርም የሚገልጸው ስሜት ነው። ይህ ለእኔ በጣም አስፈላጊው ነገር ነው። በ18 ዓመቴ ሪያል ማድሪድ ነኝ እና በህይወቴ ውስጥም ማድሪድ ብዙ መደሰት አለብኝ በእግር ኳስ ብዙ መደሰት አለብኝ። ይህንን ደግሞ በክለቤም እያደረኩት እገኛለሁ ብለዋል። በሪያል ማድሪድ ቆይታዬ ምንም አይነት ቅሬታ የለኝም። ወደዚህ ከመጣው ጊዜ ጀምሮ አስተሳሰብን ቀይሬ ያለሁ። ብዙ ባልጫወት እንኳን ወደ ሜዳ በገባው ቁጥር ፈጣሪን አመሰግናለሁ። ለእኔ እንደ ሪያል ማድሪድ ባለ ትልቅ ክለብ ውስጥ መሆን ትልቅ እድል ሲሆን በዓለም ላይ ካሉት ምርጥ የፊት መስመር ተጫዋቾችም ሮድሪጎ፣ ኤምባፔ ና ቪኒሲዮስ ጁኒየር ጋር መጫወቴ እንደ እድለኛ ራሴን እንድቆጥር ያደርገኛል። ኤንድሪክ በሪያል ማድሪድ የውሰት ሊለቅ ነው ቢባልም ብራዚላዊው የመልቀቅ እቅድ እንደሌለው ደጋግሞ ተናግረዋል። ካርሎ አንቸሎቲ በአጥቂው እንደሚያምን ታዳጊው በክለቡ ማቆየት እንደሚፈልግም ኤንድሪክ ተናግረዋል። የሪያል ማድሪድ ወጣት ኮኮብ ኤንድሪክ ሀገሩን በዓለም ዋንጫ የመወከል ህልሙ በመሆኑም በሚቀጥለው ዓመት የፊፋ የዓለም ዋንጫ ከቡርኑ ጋር እንዲሆንም እንግዲህ ይፈልጋል እየተባለ ይገኛል። ስድስተኛው የዓለም ዋንጫ ሀገሩ እንድታሸነፍም ሊረዳ ይፈልጋል። እውነት ለመናገር በጭንቅላቴ ውስጥ ብዙ የምጠቅብቀው ነገሮች ይኖራሉ። በ2026 የዓለም ዋንጫ ላይ ለመሳተፍ ፈልጋሉ፣ ላለመሳተፍ እንግዲህ ይፈራሉ ተጨንቅ ያለ ምክንያቱም በዓለም ዋንጫ ላይ መሳተፍ ህልሜ ትልቅ ነው። ብራዚል ስድስተኛውን የዓለም ዋንጫ ም እንድታሸንፍ መርዳት ፈልጋለሁ በማለት ነው አስቴቱን የሰጠው። በቀጣይ አመት በፕሪሚየር ሊጉ ልንመለከተው የምንችለው የቪያሪያል ተጫዋች በቪያሪያል የተከላካይ መስመር ውስጥ ካሉት ድንቅ ተጫዋቾች አንደኛ ወደ ፕሪምየር ሊግ ሊያመራ ይችላል። ሎጋን ኮስታ በዚህ የውድድር ዘመን በቪያሪያል ውስጥ ካሉት በጣም ሳቢ ተጫዋቾች ውስጥ አንደኛው ሆኗል። በላሊጋ ያሳየው ብቃትም ከስፔን ውጪ ባሉ ቡድኖችም ሳይስተዋል አልቀረም። የ23 አመቱ የመሃል ተከላካይ የበርካታ የአውሮፓ ቡድኖችን ትኩረትን የሳበ ሲሆን የተከላካዩ ጥንካሬና አስደናቂ የአየር ላይ ኳስ አጠቃቀሙም ተፈላጊ እንዲሆን ያደርጎታል። በመጪው የክረምት የዝውውር መስኮትም ተጫዋቹ ወደ ፕሪምየር ሊጉ በመሄድ ቅርብ ይመስላል። ብራይተኖች የተጫዋቹን እድገት በቅርበት እየተከታተሉት ነው። የኬፕ ቨርድ ተወላጅ የሆነው ተከላካይም ከብራይተን አጨዋወት ጋር በጥሩ ሁኔታ የሚስማማ ሲሆን ከላሊጋው ወደ ፕሪምየር ሊግ የሚያደርገው ዝውውርም ተጠባቂ አድርጎታል። ወጣትነቱና የመሻሻል አቅሙ ደግሞ ከቅርብ ዓመታት ወዲህ ተስፋ ሰጪ እንቅስቃሴዎችን ለማስፈረምና ና በማሳደግ ቁልፍ ተጫዋቾችን በመቀየር ለሚታወቀው የእንግሊዙ ቡድን ማራኪ ፊርማም ያደርገዋል። ፕሪሚየር ሊግ ሁልጊዜም ለተጫዋቾች ማራኪ መዳረሻ ነው። በዓለም ላይ ካሉት እጅግ ተወዳጅ ሊጎች ውስጥም አንደኛው ወደሆነው መምጣትም እድል ለማንኛውም ተጫዋች ጥሩ እድል ነው። በአንጻሩ ቪያሪያል ዝውውሩን ቀላል አያደርገውም። ኮስታ አቅም ያለውና በገበያው ላይም እሱ ለመተካቱ አስቸጋሪ የሆነ መገለጫ ያለው ተጫዋች ነው። ነገር ግን ብራይተን ለሱ ጠንካራ ያለ ጥያቄ ለማቅረብም ከወሰነ የስፔኑ ክለብ በዝውውሩ ላይ ለመደራደርም ዝግጁ ሊሆኑ እንደሚችሉ ይነገራል። የእንግሊዙ ቡድን በፋይናንስ አቅም ከፍተኛ የሆነ ቪያሪያልን እሱን ለማቆየትም ሊቸገር ይችላል። መጪው ክረምት ለመሀል ተከላካዩ የወደፊት ወትም ወሳኝ ሊሆን ይችላል። በቪያሪያል ያሳየው ብቃትም የተሻለ በመሆኑ ወደ ፕሪምየር ሊጉ አንድ እርምጃ ለመሄድም እድሉ ትልቅ ነው ተብሎ እየተነገረ ነው። አትሌቲኮ ማድሪድ የዲየጎ ሲሞኔን ፍላጎት ለማሟላት ትልቅ ዝውውርን ሊፈጽም ይችላል። የአትሌቲኮ ቡድን በአርጀንቲናዊው አሰልጣኝ በጣም የሚወደደው የመሃል ተከላካይ ለማስፈረም እያሰበ ነው። አትሌቲኮ ማድሪድ ለቀጣዩ የውድድር ዘመን እቅድም ለማውጣት የጀመረ ሲሆን ለዲየጎ ፓብሎ ሲሞኔ ቀጣይ ዓመትም ቁልፍ ነጥብ የተከላካይ መስመሩን ማጠናከር ነው። ምንም እንኳን ቡድኑ እንግዲህ በያዘው የውድድር ዘመን እንደ ኮፓ ዴል ሬይ እና ደግሞ በላሊጋው ፉክክ ውስጥም ላይ ለመቆየት የሚያደርገው ትግል የመሳሰሉ ወሳኝ ፈተናዎች ቢኖሩትም ትኩረቱ ወደ ክረምቱ የዝውውር ገበያ ላይ ለመሸጋገር ጀምሯል። በቅርብ ቀናት ውስጥ ጥንካሬን ካገኙ ስሞች አንደኛው የአርጀንቲናው የማል ተከላካይ ክሪስቲያን ሮሜሮ ሲሆን በአሁኑ ጊዜ ለቶትናም ሆትስፐርስ እየተጫወተ ይገኛል። የ26 ዓመቱ የተከላካይ በጡንቻ ጉዳት ምክንያት በተወሰነ ደረጃ በዚህ ውድድር ዘመን ጥሩ ጊዜን ያሳለፈ ቢሆንም በተከላካዩ ላይ ያለው ቁርጠኝነትና አመራር የአርጀንቲናውን አሰልጣኝ ተመራጭ ያደርገዋል። አትሌቲኮ ተጫዋቹን ክለብ የመቀየር ፍላጎትም እንዳለው በመረጋገጡ የውድድር ዓመቱ መጨረሻ ላይም ዝውውሩን ለመጨረስ ይፈልጋሉ። የእንግሊዙ ክለብ በቀላል ድርድርም የማይታወቅ ሲሆን ከዋና ተጫዋቾች አንዱን ለመልቀቅም ከፍተኛ መጠን ያለው ገንዘብም ስለሚጠይቁ ይዝውር ቀላል እንደማይሆን ያውቃሉ። ምንም እንኳን መደበኛ ድርድሮች ገና ባይጀመሩም ፍላጎታቸው ጠንካራ ነው። አትሌቲኮ እድሉ ከተፈጠረለት እሱን ለማስፈረምም ዝግጁ ይሆናሉ ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ሳደርግ ነበረ። ስላደመጣችሁን ስለተከታተላችሁኝም እጅጉን ከልብ ከልብ አድርጌ ነው ማመሰግናችሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ መልካም ቆይታ እንዲሆንላችሁም ጭምር ነው በአክብሮት የምመኘው ውድ ቤተሰቦቻችን።